አርዕስተ ዜና። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቻይና ያካሄዱት ጉብኝት አገሪቱ ከየትኛውም ሀገር ጋር ያልፈጠረችውን ከፍተኛውን የውጭ ትብብር ግንኙነት የመሰረተችበትና ትልቅ ስኬት የተገኘበት መሆኑን ገለጹ። ጤና ይስጥልኝ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፉ ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቻይና ያካሄዱትን ጉብኝት ሀገሪቱ ከየትኛውም ሀገር ጋር ያልፈጠረችውን ከፍተኛውን የውጭ ትብብር ግንኙነት የመሰረተችበትና ትልቅ ስኬት የተገኘበት መሆኑን ገልጸዋል። ቻይና ይፋ ያደረገችውን የቤልት ኤንድ ሮድ መርሃ ግብርን ከሌሎች ዓለም አቀፍ ስምምነቶች ሁሉ የተለየ ታዳጊ ሀገራት በዘመናቸው ሲገጥማቸው የነበረውን የፖሊሲ ክራ እያስወገደ ነው ብለዋል። በጠቅላይ ሚኒስትሩ የተመራውን የኢትዮጵያ ልዑክ በቻይና የነበረው የስራ ቆይታ አጠናቀው ዛሬ ተመልሷል። አብዲ ከማል ተጨማሪ አለው። በቻይና ቤጂንግ የተካሄደው የቤልትና ሮድ ለዓለም አቀፍ ትብብር ፎረም ከአፍሪካ ኢትዮጵያና ኬንያ ብቻ የተሳተፉበት ነው። አፍሪካን ከአውሮፓና ከኤሲያ ጋር በፖሊሲ ትብብር፣ በህዝብ ለህዝብ በኢኮኖሚና በመሠረተ ልማት መረብ የማስተሳሰር ግብም አለው። የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ዓለም አቀፍና አህጉራዊ ተቋማት በተሳተፉበት ኮንፈረንስ ኢትዮጵያ አፍሪካን ጭምር እንድትወክል ተመርጣ የአህጉሪቱን ድምፅ አሰምታለች። በቤልትና ሮድ የተደረሰው መግባባትም ካሁን ቀደሙ ሁሉ የተለየና ጠቀሜታው ከፍተኛ ነው ብሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትብብር ማዕቀፎች ውስጥ አንደኛው ተረጂ ሌላኛው ረጂ በሚመስል መንገድና እርዳታና ብድር ለመስጠት ግን የፖሊሲ ኪራይ መስጠት የሚገደድባቸው ሁኔታዎች ነበሩ። የታዳጊ ሀገሮች የዓለም ባንክም ሆነ የዓለም የገንዘብ ድርጅትም ሌሎችም ተቋማት በምዕራባውያን ተጽዕኖ ስር ያሉ ናቸው። በዚህም የተነሳ በአብዛኛው የመንግስታት በተለይም የታዳጊ አገር መንግስታት በነጻነት ፖሊሲ አውጥቶ ፖሊሲያቸውን የመተግበር እና የፖሊሲ ምህዳር ጥበት ያጋጥሟቸው ነበር። አሁን ግን ሁሉም ሀገር በራሱ ፖሊሲ የሚሄድበት ያንን ፖሊሲ ግን የጋራ የሚያደርጉ ፖሊሲዎችን አንድ ላይ በማምጣትና እነዚያን በማስተሳሰር የጋራ ስራ የተናበበ ስራ መስራት በሚል ነው የተስማማ ነው። አቶ ኃይለማርያም ከቻይናው ፕሬዚዳንት ሺጂንፒንግ እና ከጠቅላይ ሚኒስትሩ ሊክ ቺያን ጋር ያደረጉትን ውይይት ተከትሎ የተደረሰው ሁሉን አቀፍ ስትራቴጂያዊ የትብብር ስምምነትም የውጭ ግንኙነት የመጨረሻው ደረጃ መሆኑን ጠቅሰዋል። በኢትዮጵያና በቻይና መካከል እና በህዝቦቻቸው መካከል ያለ ግንኙነት የመጨረሻውን ከፍተኛ ደረጃ እንዲደርስ ተደርጓል እና በኢትዮጵያ ዲፕሎማሲ ታሪክ ውስጥ ትልቅ ቦታ ያለው ነው ተብሎ ይወሰዳል። በዓለም አቀፍ ጉዳይም በአፍሪካ ጉዳይም እንደዚሁም ደግሞ በኤሲያ እና በዚሁ አካባቢ ባለ ጉዳይም ሆነ የሁለታችን ጉዳይ በሆኑ ነገሮችም ላይ ከፍተኛ የሆነ የቅርበት እና የመደጋገፍ አብሮ የመስራት የመተጋገዝ ስራዎች መስራት አለብን የሚል ተስማምተናል። ይሄ ለኢትዮጵያ በጣም ትልቅ ትርጉም አለው። የቤልትና ሮድ አንዱና ትልቁ መሪ የሆነውን የሁለቱን ሀገራት ኢኮኖሚያዊ ትስስር ለማጠናከርም ጠቅላይ ሚኒስትሩ በዓለም አቀፍ ደረጃ ቻይናን የሚያስጠሩ ግዙፍ ኢንዱስትሪዎችና ኩባንያዎች ከሚገኙባቸው የሻንዶንግ፣ የፉጂያን፣ የሁናንና የሲቹዋን ግዛቶች ከፍተኛ የመንግስት ኃላፊዎችና ኩባንያ አመራሮች ጋር ተመሳሳይ ውይይቶችን አድርገዋል። በግዛቶቹ የኢትዮጵያን ፈጣን እድገትና የኢንቨስትመንት እድሎች ያስተዋወቁ ፎረሞችም ተካሂደዋል። ኢኮኖሚያችን በየጊዜው የመዋቅራዊ ሽግግር እያካሄደ መሄድ አለበት። የኢኮኖሚው መዋቅራዊ ሁኔታ እየተሸጋገረ የማይሄድ ከሆነ አገሪቱ እሴት በመጨመር ዙሪያ ላይ ባላት ዝቅተኛነት ምክንያት እድገቷ ሊገታ የሚችልበት እድል አለ። ስለዚህ ይሄን የመዋቅራዊ ሽግግር ለማፋጠን የሚያስችሉ እርምጃዎችን በሙሉ መውሰድ አለብን ብለን በእቅዳችን ላይ ያስቀመጥነዋል። የውጭ ባለሀብቶች በተመረጠ ሁኔታ በጣም በተመረጠ ሁኔታ ይሄንን ሊመሩ ይችላሉ የሚባሉ የሚታወቁ ኩባንያዎችን መርጦ ማምጣት ያስፈልጋል። ስለዚህ በአራቱም በመጣንባቸው ክፍለ ሀገራት ከፍተኛ ትኩረት ነበር የተሰጠው። ከዚህ ተነስቶ ዋና ዋና ኩባንያዎቻቸውን ለማግኘት ችለናል፣ አስረድተናል። አብዛኛዎቹ ደግሞ በሀገራችን ኢንቨስት ለማድረግ ወስነዋል። በአጠቃላይ የኢትዮጵያ ልዑክ የቻይና ቆይታ ውጤታማ ነበር ብሏል ጠቅላይ ሚኒስትሩ። በመድረኮቹ ከግዙፍ ኩባንያዎች በተጨማሪ አራቱ ግዛቶች እያንዳንዳቸው በኢትዮጵያ ትልቅ ሚና የሚኖረው ሁሉን አቀፍ የኢንዱስትሪ ዞን ለማቋቋም ተስማምተዋል። በኦሮሚያ ክልል ከጥልቅ ተሐድሶ በኋላ በከተሞች በተለያዩ መስኮች ያለው የአገልግሎት አሰጣጥ መሻሻል ማሳየቱን የክልሉ ቤቶችና ከተማ ልማት ቢሮ አስታወቀም። መልካም አፈጻጸም ያስመዘገቡ ከንቲባዎች የማበረታቻ ሽልማት ተበርክቶላቸዋል። ከኦሮሚያ ሬዲዮና ቴሌቪዥን ድርጅት የተላከልን ዘገባ ዮሐንስ ፍሳ ያቀርበዋል። የኦሮሚያ ክልል ቤቶችና ከተማ ልማት ቢሮ የዘጠኝ ወራት አፈጻጸሙን ገምግመዋል። ከጥልቅ ተሐድሶው በኋላ በክልሉ ለውጥ ከታየባቸው የቢሮ የተለያዩ ዘርፎች አንዱ በአገልግሎት ዘርፍ ከሕብረተሰቡ ሲነሱ የነበሩ ቅሬታዎች በተሻለ መልኩ በመፈታት ላይ ናቸው የሚለው አንዱ ነው። የይዞታ ማረጋገጫ መስጠት፣ ሕገወጥ የመሬት ወረራን መከላከል፣ ሕብረተሰቡ ቀልጣፋ አገልግሎት እንዲያገኝ ማድረግ መቻሉ ከውጤቶቹ መካከልም ተጠቃሽ ናቸው። በዚህም የጥልቅ ተሐድሶውን ተከትሎ በእነዚህና በሌሎች ከተማ አቀፍ አገልግሎቶች የተሻለ አፈጻጸም አስመዝግበዋል የተባሉ ወይዘ ወይዘሮ አዳነች አቤቤ ወይዘሮ ጣይባ ሐሰንና ወይዘሮ ጫልቱ ሳኔ የተሰኙ የአዳማ የሻሸመኔና የለገጣፎ ለገዳዲ ከተማ አስተዳደር ከንቲባዎች የማበረታቻ ሽልማት ተበርክቶላቸዋል። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ቤቶችና ከተማ ልማት ቢሮ ኃላፊ ዶክተር አብይ አህመድ ተሸላሚዎቹ ለዚህ የበቁት ኃላፊነታቸውን በተገቢው መልኩ በመወጣታቸው መሆኑን አስታውቀዋል ሶስቱም የህዳሴው ውጤቶች ናቸው። ህዳሴያችን ሰርተው ለህዝብና ለሀገር ውጤት ማስገኘት የሚችሉ ግን የተደበቁና የጠፉ ሰዎችን በማውጣት የድርሻቸውን እንዲያበረክቱ ማድረግ የቻለ ነው። የከተማ ልማትና ቤቶች ሚኒስትሩ ዶክተር አምባቸው መኮንን በበኩላቸው የክልሉ መንግስት ለከተማ ልማት የሰጠው ትኩረት የሚያበረታታ መሆኑን የገለጹት በክልሉ አመራር በኩል ለከተማ ስራ የተሰጠው ትኩረት በጣም ጥሩ ስለሆነ በዚህ ሂደት እንደገና ሴቶችን ወደ አመራር ፖዚሽን ለማምጣት የጎን አቀደምነት የመሪነት ሚና እንዲጫወሉ ለማስቻል ያለውን ጥረት የክልሉ መንግስትም የከተማ ልማትና ቤቶች ዘርፍንም እጅግ የሚያስመሰግን ስለሆነ እንኳን ተሸላሚ ከንቲባዎቹ ሽልማቱ ለበለጠ ውጤት እንደሚያነሳሳቸው ገልጸዋል። መደገኛ ከህዝባችን ጋር ሆነን ከሰራን ብዙ ዋጋ የሚጠይቀን ነገር የለም። በታማኝነት ህዝባችንን ማገልገል ብቻ ነው የሚጠበቅብን። ኮንትሮባንድን ብቻ ሳይሆን ማንኛውንም ህገወጥ ተግባርን ለመከላከል አስተማማኝ የህግ የበላይነትን እናስፋፋለን ብዬ ተስፋ አድርጋለሁ። እስካሁን የሰራነው ትንሽ ነገር ነው። ዛሬ የተሰጠን ይህ ሽልማት ደግሞ የበለጠ እንድንሰራና በከተማችን ውስጥ የሰፈነውን ህገ ወጥነት ለማጥፋትና የተሻለ ስራ ለመስራት የሚያነሳሳን ነው። ስራዬን በተሻለ መልኩ ለማከናወን ዛሬ ለሁለተኛ ጊዜ ቃል ገባለሁ። በክልሉ የተሻለ አፈጻጸም ከታየባቸው ከተሞች አንዷ የሆነች ቢሾፍቱ ከተማ በአረንጓዴ ልማትና መሰል ዘርፎች ለሌሎች ከተሞች አርአያ እንደምትሆንም ነው የተገለጸው። በኦሮሚያና ና ኢትዮጵያ ሶማሊያ አዋሳኝ አካባቢዎች ላይ ሲከሰት የነበረውን ግጭት ለማስቆም የተደረሰውን የሰላም ስምምነት ለመተግበር የድርሻቸውን እንደሚወጡ የምዕራብ ሐረርጌና የሲቲ ዞን ነዋሪዎች ገለጹ። ዝርዝሩን የኦሮሚያ ሬዲዮና ቴሌቪዥን ድርጅት ልኮልናል። ከውሰን ያቀርበዋል። በኦሮሚያ ክልል ምዕራብ ሐረርጌ እና የኢትዮጵያ ሶማሌ ክልል ሲቲ ዞኖች አዋሳኝ አካባቢዎች ግጭት ይከሰት እንደነበር የሚታወቅ ነው። ግጭቱን ለማስወገድ እና የአካባቢውን ሰላም የተረጋጋ ለማድረግ በሁለቱ ክልሎች መካከል የሰላም ስምምነት መደረጉ አይዘነጋም። የሁለቱ ክልሎች መንግስታት ድርሻ እንደተጠበቀ ሆኖ የአካባቢው ማህበረሰብ በጋራ ለመስራት የሚያስችለውን የሰላም ኮንፈረንስ በጭሮ አካሂዷል። ግጭት ምንም ጥቅም የለውም። ንብረትና የሰውን ህይወት በማጥፋት ልማትን ያደናቅፋል፣ አይጠቅምም። በመተባበር አብረን በመሆንና በመስማማት ልማትን ማሳለጥ አለብን። ሰላም ነው የምንፈልገው፣ አብረን በሰላም መኖር። ምክንያቱም ሁላችንም አንድ ሀገር ኢትዮጵያ ነው ያለን። እርስ በእርሳችን በመተባበር ሰላማችንን ወደ ልማት መቀየር አለብን። የዞኖቹ አስተዳዳሪዎች በበኩላቸው ስምምነቱ ወደ ተግባር እንዲሸጋገር ለማድረግ በየደረጃው የሚገኘው ህዝብና የአስተዳደር አካላት ድጋፋቸው ሊጠናከር ይገባል ብለዋል። አንድ የጋራ ጠላት አለን፣ ግን ሁላችንም ያ የጋራ ጠላታችን ድህነት ነው። ስለዚህ ሁላችንም የጋራ ጠላታችን በሆነው ድህነት ላይ አብረን እንድንረባረብ ጥሬ አቀርባለሁ። የሮ ረቆ ትሴ የሮ ገመቹ። እነዚህ ማህበረሰቦች በደስታም ሆነ በሐዘን በመተጋገዝ አብረው የሚኖሩ ህዝቦች ሲሆኑ በተለያየ ምክንያቶች የአብሮ መኖር እሴታቸው በመደፍረሱ የሰው ህይወትና ንብረት ላይ ጉዳት ደርሰዋል። ይህ ህዝብ ለግጭት የዳረጉትን ምክንያቶች ለመፍታት የሁለቱ ክልል ፕሬዝዳንቶችና ህብረተሰቡ ያደረገውን አዎንታዊ ተሳትፎ ዘላቂ ሰላም ለማምጣት ትልቅ ድርሻ አለው። የሁለቱ ዞኑ አዋሳኝ አካባቢዎች መካከል አሁን የተገኘውን ሰላም ለልማት እንዲውልና ተግባራዊ ለማድረግ የግንዛቤ ማስጨበት ስራው ተጠናቅሮ ሊቀጥል እንደሚገባም ተጠቁሟል። በአክራሪነት ዙሪያ የሚሰጡ የግንዛቤ ማስጨበጫ ስልጠናዎች የጸረ ሰላም ኃይሎችን እኩይ ተግባር ለመከላከል እንደሚያስችላቸው የእስልምና እምነት አባቶች ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዳማ ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂዷል። ዝርዝሩን አባዴ ያዘጋጅተውታል ያዘጋሽታል ጥላውን ካሳ ያቀርበዋል። ሃይማኖትን ሽፋን ያደረገ አክራሪነትና ጽንፈኝነት ሀገራት በጦርነት እንዲዘፈቁና ዜጎቻቸው ለሞትና ለስደት እንዲዳረጉ ምክንያት ከሆኑ ጉዳዮች አንዱና ዋነኛው ነው። ይህ ሃይማኖትን ሽፋን ያደረገ አክራሪነትና ጽንፈኝነት ከጊዜ ወደ ጊዜ የዓለም ስጋት እየሆነ መጥቷል። በኢትዮጵያም ይህ ስጋት የሆነውን አክራሪነት ለመከላከል የተለያዩ ተግባራት በመከናወን ላይ ናቸው። የዚህ አካል የሆነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር ሃይማኖትን ሽፋን ያደረገ አክራሪነትና ጽንፈኝነት ዙሪያ የግንዛቤ ማስጨበጫ ስልጠና በአዳማ ከተማ ሰጥቷል። በመድረኩ የተገኙት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ተወካይ አቶ ሀዱሽ ካሱ አክራሪነት ሃይማኖትን እንደማይወክልና ያላስፈላጊ ፖለቲካ ትርፍ ለማግኘት የሚደረግ እንቅስቃሴ ነው ብሏል። ሃይማኖቱን ሽፋን ያደረገ የጽንፈኝነትና የአካባቢነት አስተሳሰብና ተግባር በአንድ እምነት ብቻ የሚንጸባረቅ አደጋ ለመሆኑ በግልጽ ሊታወቅ ይገባል። የእነዚህ ኃይሎች መነሻና መድረሻ ሃይማኖት ሳይሆን ሌላ የፖለቲካ አጀንዳ ማራመድ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ፕሬዚዳንት መጋቢ ዘሪሁን ደጉ ሃይማኖትን ሽፋን ያደረገ አክራሪነትና ጽንፈኝነትን ለመከላከል ሃይማኖትን መሠረት ያደረገ እውቀት ያስፈልጋል ነው ያሉት። ሃይማኖትን ሽፋን ያደረገ ጽንፈኝነትና አክራሪነት የሚነሳው እውቀትን መሠረት አድርገው በሚሰሩ ተቋማት ላይ የሚደረግ ከፍተኛ የሆነ እንቅስቃሴ ስለሆነ ይህን የምንታገልበት አንዱ መሠረት ሃይማኖታዊ እውቀትን በሚገባ መያዝ ያስፈልጋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል ምክር ቤቱ የሚሰጠውን የግንዛቤ ማስጨበጫ ስልጠና አጠናክሮ እንደሚቀጥል ተናግረዋል። አሁን ዋናውና ትልቁ ስራችን የሚሆነው በሃይማኖት ሽፋን አክራሪ አስተሳሰቦችን በማራመድ የግል ፍላጎትና የፖለቲካ ዓላማን በኃይል የህዝባችን ጫንቃ ላይ ለመጫን የሚደረጉ እንቅስቃሴዎችን አስቀድሞ ለመከላከል የግንዛቤ ማስጨበጫ መድረኮችን ማመቻቸት እንደመሆኑ ጠቅላይ ምክር ቤታችን በተከታታይ የተለያዩ ተግባራትን በማከናወን ላይ ይገኛል። ይህንንም ተግባር አጠናክሮ የሚቀጥል ይሆናል። መንግስትም እነዚህ ሀገር ለማተረማመስ የሚንቀሳቀሱ ኃይሎችን በመቆጣጠር የሕዝቡን ሰላም በማስከበር ኃላፊነቱን መወጣት እንዳለበት አጥብቀን ለማሳሰብ እንወዳለን። በሃይማኖት ሽፋን የሚደረግ አክራሪነትና ጽንፈኝነትን ለመከላከል ስልጠናው ጉልህ አስተዋጽኦ እንዳለው ነው ሰልጣኞቹ የተናገሩት። በአሁኑ ሰዓት በዓለም ላይ ያለው የአክራሪነትና የአሸባሪነትን ሁኔታ እያየ ነው። በየመን፣ በሶሪያ፣ በኢራቅ፣ በኢራን፣ በሊቢያ እነዚህ አገሪን ያጠፋው ምንድን ነው? አክራሪነት ነው። አሸባሪነት ነው። የአይኤስኤስ እንትን ነው። የአልሸባብ እንደዚሁ፣ ሌሎችም ሌሎችም ተቀጥያዎች አሉ። ስለዚህ እነዚህ ነገሮች ወደ አገራችን ለማምጣት መጀመሪያ መከላከል ስላለብን ስልጠናው በዛ ላይ የተኮረ ስለሆነ በጣም ጥሩ ነው። የኢትዮጵያ እስልምና ጉዳዮች ተቋማት የሃይማኖት ተቋማትም ሆነ ሁሉም ዜጎች የተሳተፉበት ስልጠና ከፍተኛ ለሀገር አንደኛ ደረጃ ለሀገራችን ልማታችን እኩል ለማራመድ ውጤት የሚሰጥ ነው። ኢትዮጵያ በተለዋዋጭ አየር ንብረት የማይበገርና ደረጃውን የጠበቀ የእጽዋት ምርት ማምረት ላይ ክፍተቶች እንዳሉባት የዘርፉ ባለሙያዎች አስታውቁ። የኢትዮጵያ የእጽዋት አበቃቀል ሳይንስ ማህበር በችግሮቹና በመፍትሄዎቹ ዙሪያ ከባለድርሻ ቅናት ጋር በሀሮማ ዩኒቨርሲቲ ተዋይቷል። ሜሮም መረዳ ተጨማሪ ዘገባላት የአፍሪካ ሀገራት በአየር ንብረት ለውጥ ተጽዕኖ ምክንያት በድርቅ እየተፈተኑ ባሉበት በዚህ ወቅት ለተለዋጭ የአየር ንብረት የማይበገር እጽዋት የማብቀል አቅምን መፍጠር ዋነኛው መፍትሄ ነው። የኢትዮጵያ የእጽዋት አበቃቀል ሳይንስ ማህበርም በዘንድሮ ሀሮማያ ዩኒቨርሲቲ ላይ ባካሄደው አመታዊ ስብሰባው ይህንን ሀሳብ አንጸባርቋል። ከዚህም ባሻገር ኢትዮጵያ ለተለዋጭ የአየር ንብረት የማይበገር እጽዋትን ማምረት እንድትችልና በእጽዋት ምርቶቿ አካባቢን ጠብቆ ከማቆየት ባለፈ በሀገሪቷ ያሉ ምርቶች ደረጃቸውን የጠበቁ እንዲሆኑ እየተሰሩ ያሉ ስራዎች ላይ ጥናት ጥናት አካሂዷል። በጥናቱ መሰረትም በሀገሪቷ የእጽዋት ምርቶች ላይ እየተሰሩ ያሉ በጎ ጅምሮች ቢኖሩም አሁንም ግን የእጽዋት ምርትና አቅርቦት ላይ ክፍተቶች እንዳሉ የዘርፉ ባለሙያዎች ጠቁመዋል። በድርቅ ሰበብ አርሶአደሮች ለምሳሌ ቶሎ የማይደርሱ ዝርያዎችን ይዘው አይቆዩም። ስለዚህ ቶሎ የሚደርሱ ዝርያዎችን፣ ድርቅን ሊቋቋሙ የሚችሉ ዝርያዎችን አውጥተን ለአርሶአደሩ መስጠት አለብን። የዚህ ዝርያ እጥረት አለብን። አርሶአደሩ አምርቶ እና ተገቢውን ያመራረስ ስርዓት ተከትሎ ጥራቱን ጠብቆ ከፍተኛ ምርታማነት ባለው ሁኔታ ለገበያ ለሀገር ውስጥ የሚሆን ለውጭ ገበያ የሚያቀርብበት ስርዓት አጠቃላይ ደካማ ነው። ብዙ ኢንቨስተሮች ወደ ሀገራችን እየገቡ ነው። በተለይ በአበባ በአትክልትም ብዙ ነገር እየተሰራ ነው። እነዚህ ነገሮች በሚመጡበት ጊዜ ከሌላ ሀገር አብረው ከዘሩም ጋር የሚመጡ ችግሮች ይኖራሉ። ስለዚህ ይሄ እንግዲህ ችግሮችን ከገቡ በኋላ ለመቅረፍ ብቻ ሳይሆን ከመግባታቸው በፊትም ቅድመ ዝግጅት እንደሚያስፈልጋቸው ነው የሚያሳየው። ባለሙያዎቹ ለነዚህ ቁልፍ ችግሮች ፈች ይሆናሉ ያሏቸውን የመፍትሄ ሀሳቦችም አቅርበዋል። በአጭር ጊዜ ሊደርሱ የሚችሉ ጥሩ ምርት ያላቸውን እንደዚሁም ደግሞ እርጥበትን ወይም ደግሞ ምንድን ነው የውሃ ጥምም ሊቋቋሙ የሚችሉ ዝርያዎችን ብናወጣ አርሶ አደሩ እነኛን ዝርያዎች ይዞ ይሄዳል። ምርት ካገኘባቸው ገቢ ካገኘባቸው በምንም ተአምር እነሱን ትቶ እንትን አይል። ችግኝ ምንለው ከእሱ ስርዓት ጀምሮ የአመራረት እና የአሰራሩን ማሻሻል ጨምሮ እስከ ግሬዲንግ አሁን አይካሄድም። ግሬዲንግ ማለት ተመሳሳይ የሆኑትን በአንድ ላይ የማስቀመጥ ማለት ነው። ክላሲፋይ ማድረግ ስራ አይሰራም። እስከዛ ድረስ እስከ ማርኬቲንግ እስከ ትራንስፖርት ድረስ ያለውን በሙሉ ማየት ያስፈልጋል ማለት ነው። ይህን ለማድረግ የሚያመርት አካል ዘር አባዥ የሆነ የምርምር አካል፣ የኤክስቴንሽን ፕራይቬት ሴክተሩ ባለሀብቱ፣ በማምረትም በፕሮሰሲንግ በማቀናበር እና ኤክስፖርት በማድረግ ድረስ የነዚህ ቅንጅት በጣም ወሳኝ ነው ማለት ነው። ሀገራችን የሚገቡ ሰብሎች ታውቀው የሚገቡ ሰብሎች መሆን አለባቸው ታውቀው የሚገቡ ሲባል እንዴት ነው? በሚገቡበት ጊዜ መንግስት ተፈቅዶ የሚመጡ መሆን አለባቸው። ሲመጡ ምን ለእኛ ሀገር ሁኔታ የሚጠቅም ነገር እንዳላቸው ታውቆ ከመጡ በኋላ ለብቻቸው ተፈትሸው በሽታም ሆነ ተባይ ይዘው እንዳይመጡ ጥንቃቄ ተደርጎ በተለየ ማሳ ውስጥ ተፈትሸው ከዛ በኋላ ነው ወደ ምርት መግባት ያለባቸው። እንደዚህ አይነት ችግሮች እንዳይከሰቱ ከዚህም በተጨማሪ ሀገሪቱ በወጪ ንግድ ተወዳዳሪ እንድትሆን የሚመረቱ ምርቶች ጥራት ላይ ለአርሶ አደሩ በቂ ትምህርት መሰጠት እንዳለበት ጠቁመው፣ በዘርፉ ያሉ ባለሙያዎች በሀገሪቱ ያለውን የእጽዋት ምርት ለማሻሻል በቅንጅት እንደሚሰሩም ገልጸዋል። ለኢቢሲ ሜሮን በረዳ ሀረር እና በቃ አንተነህ ደግፈኔ በሰላም ደሩ።